السلام አለይኩም ورحمة الله وبركاته ودنا يتكبر اشي كدر ሰላም ሰላም بيت سبوت سلام سلام በጣም ደህናና አልহামዱሊላ ዛሬም እንደተለመደ ውድ ተመልካቾች የሚገራርሙ የቤት ቃዎችን እየላችሁ መጥቻለሁ ማለት ነው እንግዲህ እዚህ ጋር ማች እስከዛሬ እንግዲህ ማች ስራዎችን አሳየን ስትሉ ነበር ዛሬ አንደታችን ከወልዲያ ያዘዘችኝን ስራ አሳያችኋለሁ ማለት ነው እንዲሁም ሌላ ለየት ያለ ዲዛይንና ለየት ያለ ያለው አንድ ስራ አለ የሌላ ሰው ነው ሁሉንም እንግዲህ ከነዋጋቸው አሳ አብራራላችኋለሁ አሳውቃችኋለሁ ማለት ነው። ውድ ተመልካቾቼ ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ሰብስክራይብ ስታደርጉ የደውል ምልክት መጫን አትርሱ። ቪዲዮውን ላይክ ላይክ ላይክ ማድረጋችሁን አትርሱ። ውድ ተመልካቾቼ አመሰግናለሁ። ያው የሚያበረታታ ነው። ከአሁን በፊት ኮሜንት እያደረጋችሁ ላይ በጣም ጥሩ ኮሜንት ነው። ውድ ተመልካቾቼ አመሰግናለሁ። አሁንም እንደ ተመልከ እንደተለመደው ኮሜንት አድርጉልኝ፣ ሀሳብ አስተያየታችሁ ለኔ ይጠቅመኛል። ኮሜንት አድርጉልኝ ማለት ነው። ውድ ተመልካቾቼ እንግዲህ ከነዋጋው ነው የምነግራችሁ። ሼር ለማድረግ የደረሳችሁ ሼር አድርጉልኝ። እዚህ ጋር ማች የሆነ ሜትር ይሄ እንግዲህ እንደምታዩት ሁለት ሜትር ከአርባ ቁምሳጥን ነው። የሚገርም ቁምሳጥን በጣም የሚያምር ነው። እዚህ ጋር ደግሞ ሜትር ከሰማንያ አልጋ አለ ማለት ነው ተመልካቾቼ። ይሄና ይሄ ቁም ሳጥን የአንድ እህታችን ከወልድ የያዘዘችን ስራ ነው ማለት ነው ተመልካቾቼ። እንዲሁም የእሷ ተጨማሪ እዚህ ጋር የታችኛውን ብቻ ኪችን አዛናለች። እንደገና ዛጋር ጫማ ማስቀመጫ አለ። ቀረብ እየረከሰያቸው ይህ ጫማ ማስቀመጫ አራቱ እቃ ማለት ነው፣ ያንድ እህታችን ከወልዲያ የያዘዘችን ስራ ነው ማለት ነው ተመልካቾች። እዚህ ጋር ግን ለየት ያለች ሜትር ከሀያ አልጋ አለ ማለት ነው ተመልካቾች። ሜትር ከሀያ አልጋ እንግዲህ ዲዛይኗም ለየት ያለ ነው፣ ቀለሙም እንደዚሁ ለየት ያለ ነው ማለት ነው። ቀረብ እያልክ ታሳያችኋለሁ ተመልካቾች፣ እንግዲህ በደንብ እናሳያችኋለን። ሀሳብ አስተያየት ካላችሁ አሳውቁን። ይሄ ይሄ እንደዚህ እንደዚህ ቢስተካከል ኖሩ የተሻለ ያምር ነበር የምትሉት ሀሳብ ካላችሁ ደግሞ ኮሜንት አድርጉልኝ ያው እንደምታደርጉም ደግሞ ተስፋ አደርጋለሁ እጠብቃለሁ ማለት ነው ውድ ተመልካቾቼ እዚህ ጋር ልጀምርላችሁ እቺ አልጋ ሜትር ከሀያ ናት 20 እዚህ ጋር ተንቀሳቃሽ ኮመዲ ነው ይሄ ይሄ ተንቀሳቃሽ ኮመዲ ነው ነው ስትፈልጉ ወደ ሳሎን ስትፈልጉ የሆነ ቦታ አድርጋችሁ እንደ መቀመጫም ያገለግላሉ ውድ ተመልካቾቼ ይሄ ኮመዲ ነው ማለት ነው እዚህ ጋር መሳቢያዎች አሉ ስላይደር ተገጥመውላቸው እነዚህ ወዲህ እዚህ ጋር ስፖንጅ ሌዘር ስቲከር ነገር ምናምን የለም። ውድ ተመልካቾች እንጨት ነው እንደምታዩት እያሰማችሁ ነው እንግዲህ በሚያምር ሁኔታ ሰርተናል። ውድ ተመልካቾች እኛ እንግዲህ ከኛ የሚጠበቀው እናንተ ያዘዛችሁንን ስራ በጥራትና የሆነ የተሻለ ስራ ሆኖ እንዲወጣ ጥረት እናደርጋለን ማለት ነው። እንግዲህ ዲዛይን፣ ቀለም እንግዲህ ስለ ስራ ሁኔታ እናንተ ናችሁ ማለት ነው፣ ሀሳብ የምትሰጡን። የሰጣችሁንን ሀሳብ በጥሩ ሁኔታ ለመስራት እንሞክራለን ማለት ነው። እዚህን ጋር ቀረብ ብለህ አሳያቸው። እዚህም ጋር ስፖንጅ ነው የሚመስላቸው አብዛኛዎቹ። ይህ እንግዲህ እንጨት ነው ወይም ኤምዲኤፍ ማለት ነው እንጂ ስቲከር ወይም እንትን ነገር የለውም ማለት ነው። ለተመልካቾች እንደምታዩት በሚያምር ሁኔታ ሰርተናል። ዲዛይኑም እንግዲህ ለየት ያለ ነው ማለት ነው። ለተመልካቾች እንግዲህ ማዘዝ ስትፈልጉ ደግሞ ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። እዘዙን ማለት ነው። ለተመልካቾች እዚህ ጋር ቀረብ ብለህ አሳያቸው። ይሄ እንግዲህ እንደምታዩት በቃ እንዲወለወል አድርገን በውሃ ብትወለውሉት ራሱ ማለት ነው ምንም የሚሆነው ነገር የለም እንደልባችሁ መወልወል ትችላላችሁ፣ ማጽዳት ትችላላችሁ። ይሄ እንጨት ወይም ኤምዲኤፍ ነው ማለት ነው። ወደ ተመልካቾች እዚህ ጋር ነው እስኪ። ይሄም እንደምትደግሙ ነው ውፍራም ነው ማለት ነው። እንደዚህ አሳምራ የሚሰራ ነው በእንጨቱ ነው ማለት ነው። እንደዚህ እንደው መሳቢያዎች አሉ። ይሄም ተንቀሳቃሽ ነው ለተመልካቾች፣ እንደነገርኳችሁ ተንቀሳቃሽ ነው ማለት ነው። እንግዲህ ቤታችን ጠበብ አለ ካላችሁ እንደገና ዲዛይኑን እቺኛዋ እኔ አልጋዋን ብቻ እንጠቀማለን ካላችሁ እንደዚህ ማንቀሳቀስ ትችላላችሁ። ይሄኛውን ማለት ነው ኮመዲኖን ማንቀሳቀስ ትችላላችሁ። እንግዲህ ዋጋውን ደግሞ መጨረሻ ላይ የሁሉንም እያንዳንዱን ዋጋውን አሳውቃችኋለሁ ማለት ነው ተመልካቾቼ። እዚህ ጋር ጫማ ማስቀመጫለች። እዚህ ጋር እንግዲህ ጫማ ማስቀመጫለ ማለት ነው ተመልካቾቼ። እቺ እንግዲህ የሚገርመውን ዋናውን ስራ ያው ቀጣይ ያሳውቃችኋለሁ። ሜትር ከሰማንያ እና እዛ ጋር ቁም ሳጥን ማች ይሆናል ማለት ነው እሱን ያው እነዚህን ቶሎ ሊጨርስላችሁ ብዬ ነው ማለት ነው። እንደ ተመልካቾች እዚህ ጋር እንግዲህ የውስጡን አሳይቻችኋለሁ። መሳቢያ አለች ውስጥ ላይ እዚህ ጋር እንግዲህ መሳቢያ አለ። ካልስ አንዳንድ ነገር ማስቀመጥ ትችላላችሁ። እንደ ተመልካቾች እዚህ ጋር እንግዲህ ብዙ ጊዜ የሚጠቀማቸውን ወይ ቤት ውስጥ እንደዚሁም ከውስጥ አሳቸው ያዘጋጃችኋችሁን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። እንደ ተመልካቾች እንግዲህ ይሄ የሚያምር ጫማ ማስቀመጫ በአዘዘችን መሰረት እንትን ብያለሁ ማለት ነው። እዚህ ጋር እንደምታዩት በአዘዘችን መሰረት ሲልቨር ካለር ነው ያለችን። በሲልቨር ካለር እንደዚህ አሳምረን ሰርተናል ማለት ነው። ተመልካቾች እዚህ ጋር እንግዲህ ወደሚገርመው ስራ በጣም ብዙ ሰዎች የወደዱት ስራ ነው ማለት ነው። ተመልካቾች እዚህ ጋር የሚያምር ስራ ነው። ሜትር ከሰማንያ አልጋ ነው ተመልካቾች። እንግዲህ እዚህ ጋር መብራት ገጥመንለታል። ካሁን በፊት ሰርተ ነው ብዙ ሺህ ሰዎች ወደውታል። እንዲሁም ያኛው አልጋ ይሄን አልጋ ብቻ ነበር እንደዚህ አይነት የሰራሁት። ከዛ በኋላ ብዙ ሰዎች አሰርተውኛል። እንደዚሁም ደግሞ ማች የሆነ ስራ እያሉ እየጠየቁ የነበረ አንድ እህታችን ቁምሳጥን፣ ማች የሆነ ቁምሳጥን አዛኛለች ማለት ነው። እናንተ ደግሞ እንግዲህ እስከነ መዋቢያው ሌላውንም በቃ ቁምሳጥኑንም፣ ሳጥኑንም፣ አልጋውንም፣ መዋቢያውንም፣ እንደዚሁም ሌሎች ዕቃዎችን ማች አድርጋችሁ ማዘዝ ትችላላችሁ ማለት ነው። ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። ውድ ተመልካቾቼ እንግዲህ ያው ማብሪያ ማጥፊያ አለ እንግዲህ የቤቶቹን ሃምፖሎች አጥፍታችሁ አረፍ ስትሉ እንደዚህ አብርታችሁ ቁርአንም ይሁን ተለያዩ መጽሐፎችን ስታነቡ እንደዚህ አድርጋችሁ ታበራላችሁ ማለት ነው። እንደተመልካችሁት እዚህ ጋር መጠቀም ትችላላችሁ። ያኛው የራሱ ማብሪያ ማጥፊያ አለው። ያኛው ማብራት ማለት ነው። እዚህ ጋር ስትፈልጉ፣ ያኛው ይሄኛውን እንዳይረብሽ አንድ ጋር አይደለም ያደረግነው መብራቱ ማለት ነው። ይሄ ያጠፋና አረፍ ይላል ማለት ነው። ያኛውም እንደዚያው ማጥፋት ሲፈልጉ አጥፍተው እንደዚህ አረፍ ይላሉ ማለት ነው። ውድ ተመልካቾች እዚህ ጋር ሀሳብ ያለ ይሄም፣ ውድ ተመልካቾች ተንቀሳቃሽ ነው። ብዙ ጊዜ ወጥ ነው የሚመስላቸው የምንሰራው ወጥ። ይሄ አሁን ራስጌ ይሄ ይሄ ወጥ ነው የሚመስላቸው እንደዚህ ጠቅላላ ማለት ነው። ነገር ግን ይሄ ተንቀሳቃሽ ነው ማለት ነው። ለብቻው ከዚህ በኋላ እስከዛኛው ኮሞዲኖ ነው ድረስ አንድ ዲዛይን ነው። ስለዚህ ይሄንንም ብቻ መጠቀም ትችላላችሁ። የሆነ ሰዓት የሆነ ሰዓት ደግሞ እንደዚህ አስጠግታችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ውድ ተመልካቾች እንግዲህ ይሄ በሚያምር ሁኔታ እየተሰራው እንግዲህ ፍራሽም ተገጥሞለታ በተመልካቾች እቺ አንደኛ የሚባለው የሚባለው ሱፐር ቦንድድ እንግዲህ ሱፐር ቦንድድ ፎም ይላል እዚህ ጋር አማጋ ነው እንትኑ አርማው ማለት ነው። እዚህ ጋር እንግዲህ ይታያል አይደል እንግዲህ እንደዚያ በታዘዝ ነው መሰረት አንደኛውን ፍራሽ ነው ያ ግዛልኝ ባለች መሰረት መሰረት የገዛላት ማለት ነው። ለተመልካቾች እቺ እንግዲህ አርማውንም እያሳየናችሁ ነው ማለት ነው። ትክክለኛ ፍራሽ አይደለም ነው የሚለውን እዛ ጋር ማየት ትችላላችሁ። ሱፐር ቦንድድ ነው እንግዲህ ኤክስትራ ቦንድድ ይሸጣል ብዙ ጊዜ። ይሄ ግን ከኤክስትራ ቦንድድ የተለየ አንደኛ ደረጃ ነው። ኤክስትራ ቦንድድ አሁን ወደታች እንትን ማለት የመሰር ጎድ እንትን አለው፣ ይኸኛው ግን ምንም እንትን የለም። ልስ ነው የሚለው ማለት ነው እንደምታዩት። እንደገና ደግሞ ሜትር ከሰማንያ መሆኑን ያሳያችሁ። ይኸው ወደዚህም ማረፍ ትችላላችሁ ማለት ነው ውድ ተመልካቾች። እንደገና ደግሞ ወደዚህም ያው ስንት ሰው እንደሚይዝ እንግዲህ እናንተ ታውቃላችሁ? እንደልባችሁ መዝናናት ትችላላችሁ ማለት ነው። ይሄ ሰፊ ስታዲየም ነው እንግዲህ ሰፊ መጫወቻ ነው ማለት ነው። እንደልባችሁ ተዝናኑ። እንግዲህ እንደዚህ አሳምረን ሰርተናል። ውድ ተመልካቾች ማዘዝ ስትፈልጉ አሁንም እንደነገርኳችሁ ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። እዚህ ጋር ደግሞ ተንቀሳቃሽ ቦክስ ነው ይሄ ይሄ ተንቀሳቃሽ ቦክስ ነው። እዚህ ጋር ሌዘር አሁንም ስፖንጅ ምናምን የተጠቀምነው ነገር የለም እንደምታዩት እንጨት ነው። ይኸው እንደ ልቤ እየተቀመጥኩ ነው። ማሻሻ የሆነ ተንሸባሸበ ምናምን የሚባል ነገር የለም፣ ሀሳብ የለም። እንደ ልባችሁ ቁጭ ትላላችሁ። ይሄ ደግሞ አዋራ ቢነከው ው ውድ ተመልካቾች፣ ይሄው አዋራ አለው እንግዲህ እያያችሁት ነው። በእግሬስ ረግጠው ማለት ነው። ይሄ ውም በእጄ ነው። የሆነ ደግሞ እርጥበት ያለው ነገር ምናምን ቢሆን ጽድት ነው የሚለው ባንዴ ማለት ነው። ያም ሆኖ ው አጸዳሁት። ነጭ ነገር ነው የምትሉት እናንተ ይኸው፣ ይኸው እዚህ ጋር ማለት ነው ማለት አይችልም ምናምን የሚባል ነገር የለም። ይሄው አዋራውን ነው ይዞት ይቀር ነበር ማለት ነው። ይሄው እንግዲህ ተመልካቾች እያያችሁ ነው። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። ይህ ውሸት ነው ወይም ነጭ ነገር አይችልም ምናምን የሚባል ነገር የለም። በቻልና አጥርተን ሰርተናል ማለት ነው። እንደልባችሁ የፈለጋችሁትን እና አይነት ካላችሁ እዘዙን ወደ ተመልካቾች እንሰራላችኋለን ማለት ነው። እዚህ ጋር መሳቢያ አለን። ይሄ እንግዲህ ውበት ብቻ አይደለም፣ አሁን እንደዚህ ሲታይ የራሱ ውበት አለው፣ ግን እቃዎችንም ደግሞ ማስቀመጥ እንዲችል መሳቢያ ነው ያደረግነው ማለት ነው። ወደ ተመልካቾች ይሄው ይሄው፣ እንግዲህ እንደምታዩት ይሄ ተንቀሳቃሽ ነው ብያችኋለሁ። እስኪ አቁመውና ስልኩን እንግዲህ ውድ ተመልካቾች ያው ተንቀሳቃሽ ነው ብያችኋለሁ። ይሄው እዚህ ጋር አምጥተነዋል። እንደዚህ እንግዲህ ይሄ ሲደብራችሁ ወይም በቃ ይሄንን ማንሳት ስትፈልጉ ይሄን ወደ አንድ ጥግ ላይ አድርጋችሁ እንደ መቀመጫ መጠቀም ትችላላችሁ ማለት ነው። ውድ ተመልካቾች ይሄንን ወደ ሆነ ቦታ ጥግል ላይ አድርጋችሁ እንግዲህ፣ ውበትም አለው፣ አይደብርም፣ እንደ መቀመጫ መጠቀም ትችላላችሁ ማለት ነው። ከዛ ሲቀጥል ይሄ የራሱ ውበት አለው ማለት ነው ብያችሁ። ብዙ ጊዜ አንድ አይነት ዲዛይን አይሆንባችሁ ማለት ነው። ይሄኛውን ታነሱና ይሄኛውን ትጠቀማላችሁ ማለት ነው። እንትን አይደለም ስፖንጅ አይደለም። አሁንም እዱ ተመልካቾች ስፖንጅ እንዳይመስላችሁ ይሄ ኤምዲኤፍ ወይም እንጨት ነው ማለት ነው። እንደምታዩት እዚህ ጋር ይሄ ጎኑ ራሱ ስፖንጅ ነገር ምናም ሌዘር የለውም። እንደምታዩት እዱ ተመልካቾች እዚህ ጋር እንግዲህ ማብሪያ ማጥፊያ አለ ብያችኋለሁ። ለብቻው ሶኬት አለ፣ የቻርጀር ቦታ እዚህ ጋር መሳቢያ አለ። እና ወደዚህ ወደዚህ እዚህ ጋር ያው ሳባለ ብያቸው አይደል፣ ውድ ተመልካቾቼ፣ ያው በዛኛውም በዚህኛውም ያለው ተመሳሳይ ነው። እንደገና ተንቀሳቃሽ ነው ውድ ተመልካቾቼ። ይኸው ይሄ እንቀሳቀሳል ማለት ነው። ስትፈልጉ አንስታችሁ መጠቀም ትችላላችሁ። ለብቻው ዲዛይኑን ማለት ነው እንደነገርኳችሁ። ከዚህ በኋላ እዛኛው ኮሜዲ ድረስ ተንቀሳቅሶ ሌላ ዲዛይን ይሰጣል ማለት ነው። እዚህ ጋር እንግዲህ ደግሞ የሚገርመውን ማች የሆነ ከዚህ አልጋ ጋር ይሄ አልጋ ብቻውን ሆኖ ሲሰራ፣ ማች የሆነ ስራ አምጣልን እንጂ ከአልጋው ጋር የሚሄድ ማች የሆነ ቁም ሳጥን፣ መዋቢያ እያላችሁ ነበር። እዚህ ጋር ቁም ሳጥን ጨምሬያለሁ ማለት ነው። እህታችን ባዘዘችን መሰረት ቁም ሳጥን ጨምሬ ይዤ መጥቻለሁ። እናንተ ደግሞ ስታዙ ቁም ሳጥንም፣ መዋቢያውንም፣ አልጋውንም ሌሎች የምትፈልጓቸውን የቤት እቃዎች ጨምራችሁ ማች አድርጋችሁ ማዘዝ ትችላላችሁ ማለት ነው። ተመልካቾቼ ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። እንግዲህ እንደምታዩት በጣም የሚያምር ቁም ሳጥን ነው። ይሄ ጎኑ እርዝመቱ ሁለት ሜትር ከአርባ ነው። ቁመቱ ደግሞ የኮምፎርት ማስቀመጫ ያለው ሁለት ሜትር ከአርባ በላይ ነው፣ ቁመቱ ማለት ነው። ተመልካቾች እዚህ ጋር እንደምታዩት ውስጡን ላሳያችሁ፣ ከዚህ ጋር ይሄው ይታያላ። ቀረብ ብለህ እንደዚህ አሳያችሁ። እንግዲህ ውስጡንም ቀብተናል፣ ኖርማል ኤምዲኤፍ አይደለም፣ ቀለም ቀብተናል ማለት ነው። ተመልካቾች እንደምታዩት እንግዲህ መያዣዎቹም ራሱ በጣም የሚያማምሩ ውድ ናቸው። በጣም የሚያማምሩ መያዣዎችን የተጠቀምነው እንግዲህ እንደትዕዛዛችሁ ደግሞ እንትን እንላላችኋለን እንደምትፈልጉት አድርገን እንሰራለን ማለት ነው። እዚህ ጋር ደግሞ የመልክ መስታወት አለ። ከፈታ አድርጋችሁ የለበሳችሁትን ልብስ እዚህ ጋር በደንብ ማየት ትችላላችሁ ማለት ነው። እዚህ ጋር የልብስ መስቀያ አለ። እዚህም ጋር እንግዲህ እንደዛኛው እንደዳረኛው እንደዚህ የተጣጠፉ ልብሶች ማስቀመጫ ነው ማለት ነው ተመልካቾች እነዚህ ብዙ ጊዜ የማትጠቀማቸውን ወይም የኮንፎርት ማስቀመጫ ናቸው ማለት ነው። ቀረብ ብላ ሳያቸው ወይም ከታየ ችግር የለም። እዚህ ጋር እንግዲህ የምትፈልጉትን አይነት እቃዎች፣ የሚያማምሩ እቃዎች የሚሆን እንደዚህ አንዳንድ ነገሮች ማስቀመጥ ትችላላችሁ። ደንበኛችን ባዘዘችን ዲዛይን መሰረት ነው ማለት ነው። አልጋውንም ይህን ቁምሳጥኑንም የሰራ ነው ማለት ነው ተመልካቾች እዚህ ጋር ስላይደር የተገጠመለት መሳቢያ አለ። እንትን ቁልፍ አድርገን ማለት ነው ተመልካቾች፣ እዚህ ጋር ከታች በር አለ። እንግዲህ እንደምታዩት በጣም የሚያምር ቁምሳጥን ነው። አልጋውም የሚገርም አልጋ ነው ማለት ነው። ሀሳብ ስጡበት። እንዴት ነው እናንተ፣ ወደዳችሁት ወይስ ቅር ያላችሁ ነገር አለ? ማስተካከለው ነገር ካለ ኮሜንት አድርጉልኝ ውድ ተመልካቾች። ዝም አትበሉ ማለት ነው። ላይክ ያላደረጋችሁ ላይክ ላይክ ማድረጋችሁ አትርሱ። እዚህ ጋር ደግሞ ኪችኑ አለ ማለት ነው፣ ተመልካቾች እዚህ ጋር ኪችኑ አለ። ይሄ ኪችን እንግዲህ እንደምታዩት የታችኛው ብቻ ነው። እንዳዘዘችኝ ነው። ስፈልግ ከላይ አሰራለሁ ስፈልግ ደግሞ ከጎንም እንዲሁ ተጨማሪ ያደርግበታለሁና ለጊዜው የምፈልገው እንደዚህ ነው አለችኝ። በዚህ መልክ ሰርተናል ማለት ነው። የእቃ ማጠቢያውንም ግጠምልኝ ባለች መሰረት እኔው ራሴ ገዝቼ እዚህ ገጥም ያለው ማለት ነው። እንግዲህ የቀረው ቧንቧዎቹን እዚህ ጋር መትከል እና መገጣጥም ብቻ ነው ማለት ነው የቀረው፣ ተመልካቾች ይሄ ጎኑ ሁለት ሜትር ከሀያ ነው አይደለም፣ ሁለት ሜትር ከሀያ ነው ጎኑ ርዝመቱ ማለት ነው ሁለት ሜትር ከሀያ ነው እና እዚህ ጋር እንደምታዩት በራለ እዚህ ጋር ስላይደር የተገጠመለት መሳቢያ አለ ማለት ነው። ይህ እንደምታዩት ከእቃ ማጠቢያው ስር እንግዲህ የውሃ ማስወገጃውን የፍሳሽ ማስወገጃ ከተሰራለ በኋላ እዚህ ጋር የፈለጋችሁትን እቃ ማስቀመጥ ትችላላችሁ ማለት ነው። ከታች እንግዲህ ውድ ተመልካቾች፣ እናንተ ደግሞ ለጭቃ ቤት የሚሆን ተንቀሳቃሽ ክችን ማዘዝ ትችላላችሁ። እዚህ ጋር እኛ ይሄንን አድርግልኝ ባለች መሰረት ነው። ይህንን አንፈልግም ካላችሁ የእቃ ማጠቢያውን እናስወግደዋለን። ከዛ በዚሁ ስታይል የጭቃ ቤት ለጭቃ ቤት የሚሆን ተንቀሳቃሽ ክችን ከላይም ያለው ከፈለጋችሁ እኛ እዚህ ጋር ለጭቃ ቤት እንዲሆን አድርገን እንሰራላችኋለን ማለት ነው፣ ተመልካቾቼ ከላይ ያለውም እንደዚሁ እንሰራላችኋለን። ይሄንን በትዕዛዟ መሰረት ነው ማለት ነው የሰራ ነው። እንግዲህ ይሄንን ኪችን ማለት ነው የሰራ ነው። ይሄኛው ደግሞ እብነ በረድ ወይም ይሄ ማርብል አይደለም ማለት ነው። ድንጋዩ አይደለም ይሄ ውድ ተመልካቾቼ፣ ይሄ ውስጡ እንጨት ነው። ውስጡ ቺፑድ የሚባለው ነው ማለት ነው። ይሄ በፋብሪካ የተቀባ ነው፣ እንዲሁ ለኪችን ቦርድ በዚህ መልክ የተዘጋጀ ማለት ነው። ዋጋው የተወሰነ ቀነስ ያደርጋል። የድንጋዩ ደግሞ ከፍ ይላል ማለት ነው። እሷ እኔ የስፈልገኛውን አደርገዋለሁ በዚህ አድርግ ሌላ አሁኑ ብላይ ነው ማለት ነው። ተመካክቼ እንግዲህ በዚህ አሰራር ይህ ቁመቱ 90 ሳንቲም ነው ቁመቱ ማለት ነው። ርዝመቱ እንደነገርኳችሁ እንደዚሁ 2 ሜትር አካባቢ ነው። የዚህ ከነንቱ ነው፣ ከነ ማጠቢያው ከሆነ ማለት ነው የዚህ ዋጋ አሁን ላይ 30 ሺህ ብር ነው። ከነዚህ ማለት ነው፣ ከዚህ ጋር 30 ሺህ ብር ነው ማለት ነው። 2 ሜትር ከሃያ ነው በዚህ አሰራር 90 ሳንቲም ቁመት ማለት ነው። ሰላሳ ሺ ብር ነው ብት ተመልካቾች ይሄን አንፈልግም ካላችሁ ደግሞ እስከ 27 ሺ ብር እንሰራላችኋለን ማለት ነው። ይሄን እንግዲህ ይሄ ቁም ሳጥን ነው እንደነገርኳችሁ ሜትሩ ሁለት ሜትር ከአርባ 40 ነው የጎኑ ርዝመት ቁመቱ ደግሞ ሁለት ሜትር ከአርባ አምስት በላይ ነው ኮምፎርት ማስቀመጫ ያለው ነው። የዚህ ቁም ሳጥን በዚህ ሳይዝ በዚህ አሰራር ከሆነ የዚህ ቁም ሳጥን ዋጋ 48 ሺ ብር ነው። ለተመልካቾች ማዘዝ ስትፈልጉ እንግዲህ ሁሉም የኢትዮጵያ ከተሞች ላይ እናደርሳለን ብለናል ማለት ነው። አሳውቁን እዚህ ጋር እንግዲህ እስኪ አቁመውና ያንን እዚህ ጋር የዚህ አልጋ ዋጋ ያው እንግዲህ፣ እቺኛዋን ግርጌዋን ተንቀሳቃሿን ማለት ነው። ጠጋን አርግላችሁ ብለንው እናሳያችሁ እንግዲህ ይሄ ሙሉ ስራ፣ ይሄ ሜትር ከሰማንያ አልጋ ማለት ነው። ፍራሹ የተገዛው እንግዲህ፣ ማዘዝ ስትፈልጉ ፍራሹ ይታዘዝላችኋል። ከፍራሹ ውጪ ይሄ አልጋው ማለት ነው፣ አሁን ላይ 53000 ብር ነው። በዚህ አሰራር ማለት ነው። ነጭ ቀለም ሲሆን ደግሞ ትንሽ ወጪ አለው። ያው ዶሮ በዚህ አሰራር ማለት ነው

እንደ ትዕዛዛችሁ እስከ ዝቅተኛ ከዛም በታች አለ ማዘዝ ትችላላችሁ። የፈለጋችሁትን ፍራሽ ግዛልን ካላችሁ ይገዛለሁ። እኔ ስራዬ ያው የፈርኒቸር ስራ ነው ማለት ነው። ይሄንን እንደ ተጨማሪ ግዛል ስሉ ደምበኞቼ የፈለጉትን ፍራሽ አማርጬ እገዛላችኋለሁ ማለት ነው። ውድ ተመልካቾች፣ እንግዲህ ይሄን ቀረብ ብለህ አሳያችሁ። ይሄ ሜትር ከሀያ አልጋ ነው። ውድ ተመልካቾች፣ በዚህ አሰራር ከሆነ ማለት ነው አሁን ላይ 35000 ብር ነው። በዚህ አሰራር በሜትር ከሀያ ማለት ነው። እንግዲህ ዲዛይኑንም እያሳያችሁ ነው። አሰራሩ እንግዲህ ይሄ የስፖንዳውን ውፍረት እዚህ ጋር ያለውን አሰራር ይሄኛውንም እያሳያችሁ ነው ለተመልካቾች የጥራቱንም እያያችሁ ነው። 35 ሺህ ብር አሁን ላይ ማለት ነው። በዚህ ይኸው ኮሜዲኖው ራሱ አለ ተንቀሳቃሽ ነው ብያችኋለሁ። ይሄ ኮሜዲኖው ጋር በቀኝና በግራ ያለው በዚህ አሰራር ከሆነ 35 ሺህ ብር ማለት ነው። ለተመልካቾች እዚህ ጋር እንግዲህ ጫማ ማስቀመጫውን ናት የቀረችው። ጫማ ማስቀመጫውን በዚህ አሰራር ጎኗ እንግዲህ ዘጠና ሳንቲም ናት ከዚህ እስከዚህ ድረስ ቁመቷ ደግሞ ሜትር ከስልሳ ናት። በዚህ አሰራር ቀረብ ብላ አሳያቸው። በዚህ አሰራር ከሆነ ውድ ተመልካቾቼ የዚች ዋጋ 14000 ብር ነው። 14000 ብር ነው ጫማ ማስቀመጫው ማለት ነው። እንግዲህ ውድ ተመልካቾቼ የሁሉንም የሁሉንም ዋጋ የነገርኳችሁ ይመስለኛል። የቀረ የለም ማለት ነው ሙሉ መረጃ ያገኛችሁ ይመስለኛል። እንግዲህ ከተወደደ እንግዲህ አስተያየት አደርጋለሁ ግን እንደምንላፋው እንደምንደክመው ደግሞ ውድ አይደለም። ውድ ተመልካቾቼ ብዙ ቦታ አሁን የሀያ ሺህ ብር አልጋና ይህንን የምታነጻጽሩ ሰዎች አላችሁ፣ ግን እንደዛ አይደለም፣ ትክክል አይደለም። ቀረብ ብላ አሳያችሁ እና ይሄ አልጋ ጥራቱን እዩ፣ እንዴት እንደተሰራ በደንብ አገላጣችሁ። እኔ በቻልኩት እንግዲህ ካሜራዬን አቅርቤ ስላለው ጥራት፣ ስላለው ሁኔታ አፈር እያረኩ እንግዲህ ይሄ ነጭ ቀለም ብዙ ጊዜ አይችልም ነው የሚባለው፣ ግን እንዴት በጥራት እንደቀባሁኝ አፈር እያረኩ ነጩ ቀለም ላይ እያሳዩኋችሁ፣ እያጸዳሁት እያሳዩኋችሁ ማለት ነው ውድ ተመልካቾች እና ዋጋ ጋር ዋጋ የተናገርኩበት ይሄ ልጅ ይህን ያህል ብር ያለው እንዴት ነው ብላችሁ ማጣራትና ማገናዘብ የእናንተ ድርሻ ነው ማለት ነው። ውድ ተመልካቾቼ፣ ዞሮ ያው ተወደደ ካላችሁ ለማንኛውም አስተያየት አደርጋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ላይክ ማድረጋችሁን ማትርሱ። ውድ ተመልካቾቼ እንግዲህ በሌላ ቪዲዮ የተሻለ ነገር ይዤላችሁ እስከምመጣ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።